በቅርቡ እየወጡ ያሉት ጥናቶች እንደሚያሳዩት በዓመት ወደ 780 ሺህ የሚጠጉ ሰዎች ራሳቸውን ያጠፋሉ። በሚያሳዝን ሁኔታ ከነዚህ ራሳቸውን ከሚያጠፉ ሰዎች ውስጥ ከፍተኛ ቁጥር የሚይዙት እድሜያቸው ገና ከ25 እስከ 35 ውስጥ ያሉ ወጣቶች መሆናቸው ነው። ተመራማሪዎቹ በጥናታቸው ጽሑፍ ላይ እንዳሰፈሩት እነዚህ ራሳቸውን የሚያጠፉ ሰዎች አብዛኞቻቸው ከፍተኛ ድባቴ ወይም ዲፕሬሽን ውስጥ የነበሩ የፖርኖግራፊና የማስተርቤሽን ሱሰኞች መሆናቸውን አረጋግጧል። ዛሬ ዛሬ ላይ ኢንተርኔት የሚያስጠቅም ስልክ ካላቸው አብዛኛው ወጣቶች የዚህ ልምምድ ተጠቂ ናቸው። በዚህ ቪዲዮ ፖርኖግራፊና ማስተርቤሽን ወንድነታችሁን፣ እውነተኛ ማንነታችሁንና አቅማችሁን አምቆ በመያዝ እንዴት በባርነት እየገዛችሁ እንደኖረና ሀያ አንድ ቀናት ብቻ ከዚህ ልምምድ ብትወጡ በህይወታችሁ የሚፈጠሩ በጥናት ተረጋገጡ ታምራዊ ልጦችን እንመለከታለን። ለቁም ነገር እንደመጣ ሰው እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በመጀመሪያ በሃያአንድ ቀን ውስጥ ሶስት ሳምንቶች አሉ። ሶስቱም ሳምንቶች ከዚህ ልምምድ ለመውጣት በምትታገሉበት ጊዜ የየራሳቸው በረከትና መከራ ይዞባችሁ ይመጣሉ። ነገር ግን ከዚህ ቆሻሻ ህይወት ለመውጣትና ደካማ ማንነታችሁን ከውስጣችሁን ለማስወገድ ቆርጣችሁ እስከተነሳችሁ ድረስ መቀበል የሚኖርባችሁ እየተወሰኑ መከራዎች ይኖራሉ። በዚህ ከተስማማን ቪዲዮን እንጀምር። የመጀመሪያው ሳምንት ከራስ ጋር ጦርነት። በዚህ ልምምድ ውስጥ በነበራችሁ ጊዜ በማወቅ መሆን ባለማወቅ አይምሮአችሁን አንድ ነገር አስለምዳችኋል። እርሱም ዶፓሚን ይባላል። ይህ ሆርሞን ከአይምሮአችን ጋር ቀጥተኛ ግንኙነት አለው ሲሆን በውስጣችን የደስታ ስሜት እንዲፈጠር የሚያደርግ ንጥረ ነገር ነው። ታዲያ ፖርኖግራፊ ስትመለከቱ ወይም ማስተር ቤት ስታደረጉ ለተወሰኑ ደቂቃዎች ከፍተኛ ደስታ ስሜት በውስጣችሁ ይፈጠራል። ለዚህም ምክንያት ደግሞ ይህን ርኩሰት ስትፈጽሙ ከፍተኛ መጠን ያለው ዶፓሚን ወደ አንጎላችሁ እየተረጨ ስለሆነ ነው። ታዲያ ይህ ድርጊት ስደጋገም፣ አንጎላችሁ ያንን ዶፓሚን ይለምድና በየጊዜ ይህን ርኩሰት እንድትፈጽሙ እናንተን ማስጨነቅ ይጀምራል። ምክንያቱም ጊዜያዊም ቢሆን ከፍተኛ ደስታ እንደሚያስገኝለት ታውቋልና። ታሪክ ከዚህ ልምምድ በኋላ ከዚህ ህይወት ለመውጣት ስትወስኑ በአይምራችሁና በእናንተ መሃል ትልቅ ጦርነት ይፈጠራል። አይምራችሁ ያንን ደስታ እንዲሰጡት ከፍተኛ የድብርትና የድካም ስሜት ይለቅባችኋል። እንደምንም ብላችሁ ስትታገሉት ደግሞ በፊት የተመለከታችሁትን ምስሎችን ወደ ሀሳባችሁ እያመጣ ስሜታችሁን ለመቀስቀስ ይሞክራል። በዚህ ሰዓት ማድረግ ያለባችሁ ወሳኙ ነገር ከቤታችሁ በመውጣት ስፖርት መስራት ወይም ሻወር በመውሰድ እራሳችሁን ማቀስቀስ ትችላላችሁ። በፍጹም ብቻችሁን ለመሆን እንዳትሞክሩ። ጦርነቱ በዚህ ብቻ አበቃም። ማታ ማታ በእልማችሁ ሁሉ ሳይቀር ኤን ምስል ወደ አይምራቸው በማምጣት ይረብሻችኋል። ያነ ግን ኤን አስታውሱ፣ ያነን የፈጸማችሁት እናንተ አይደላችሁምና ራሳችሁን በፍጹም አትውቀሱ። ከዚህ በተጨማሪ በዚህ ወቅት ከፍተኛ ድካምና ምንም ነገር ለማድረግ ተነሳሽነት ማጣት አጋጠማችኋል። ነገር ግን ይሄ ከእናንተ ጋር የሚቀጥል አይደለምና እናንተ በውሳኔያችሁ ላይ ይገጸናችሁ ስትሄዱ አይሙራችሁ ተስፋ የቆረጠ ይሄዳል እና ሌላ ስትራክቸር መፍጠር ይጀምራል። ይህ ሁሉ ሂደትም ሆኖ ደግሞ በመጀመሪያዎቹ ሰባት ቀናቶች ውስጥ ነውና በፍጹም ተስፋ ትቆረጡ። ሁለተኛው ሳምንት የለውጥ ጅማሬ። እነዛ የመከራ ቀናት ካለፉ በኋላ በሁለተኛው ሳምንት አይሙራችሁ ከቁጥጥራችሁ ስር ይሆናል። ይሄ ማለት ደግሞ ሙሉ በሙሉ ከዛ ሀሳብ ይወጣል ማለት አይደለም። ትናንሽ ቀዳዳዎችን ሲያገኝ ያንን እርኩሰት እንድታረጉ እንደ ሃሳብ ይጠቁማቸዋል። ለምሳሌ ማታ እንቅልፍ እምብስላችሁ ለምን እንዲያታረግም በማለት ይመክራችኋል። ነገር ግን እንደ በፊቱ አያስገድዳችሁም። ከዚህ ልምምድ ከወጣችሁ አንድ ሳምንት በኋላ በሁለተኛው ሳምንት ከዚህ በፊት ተሰምቷችሁ የማይታወቅ ጥንካሬና በራስ መተማመን ይሰማችኋል። መንፈሳችሁ ስታደስ ይታወቃችኋል። የማስተዋል አቅማችሁም ይጨምራል። ይህ ብቻ አይደለም። ከዚህ በፊት ትኩረት የማይሰጧችሁ ሰዎች ሁሉ መገኘታችሁን ማስተዋል ይጀምራሉ። በሱስ ባርነት ታምቆ የቆየው ውበታችሁም ውስጣችሁ ሰላም ሲያገኝ በፊታችሁ ላይ መታየት ይጀምራል። ፍጹም ጤነኛ፣ ፍጹም ጠንካራ እና ከተለምደው ውጭ የሆነ ሰላም ወደ ልባችሁ መፍሰስ ይጀምራል። እነዚህ ለውጦች መታየት የመጀመሩት የተስተስተሮ መጠናችሁ ከፍ ያለ ስለመሄድ ከነበራችሁበት ሱስ ከወጣችሁ ከስምንት እስከ 14 ባሉ ቀናቶች ውስጥ እነዚህ ለውጦችን በራሳችሁ ላይ ማየት ትጀምራላችሁ። ሦስተኛው ሳምንት የማንነት ንቅለ ተከላ በሶስተኛው ሳምንት በፊት ከእናንተ ጋር የነበረ ደካማ ልፍስፍስና ሴሰኛ ማንነታችሁ ከውስጣችሁ የምነቀልበት ጊዜ ነው። በዚህ ሳምንት አይምራችሁ አዲስ የህይወት መንገድ ወይም ስትራክቸር ይገነባል። ከመቼውም ጊዜ የበለጠ የተሳለና በፍጥነት ምላሽ የሚሰጥ ይሆናል። በዚህ ሳምንት ላይ ሆናችሁ ከሁለት ሳምንት በፊት የነበራችሁን ማንነታችሁን ቆም ብላችሁ ስትመለከቱ ምን ያክል የቆሸሸ ህይወት ውስጥ እንደነበራችሁ ይገባችኋል። ይህ ጊዜ አእምሯችሁ ሌላ ህይወት መንገድ እየፈጠረ ያለበት ጊዜ ስለሆነ አዲስ ልማድ ማዳበር ይኖርባችኋል። በፊት ደስታ የሚሰጣችሁ ፖርኖግራፊ ከሆነ አሁን ይህን ልማድ በሌላ ልማድ ተኩት። ለምሳሌ ስፖርት ወደ መስራት ለውጡት። አእምሯችሁ የደጋገማችሁትን ነገር ይቀበላልና ከጥቂት ጊዜ በኋላ ስፖርት መስራትን እንደ ደስታ ምንጭ መቁጠር ይጀምራል። በዚህ ሳምንት ከምፈጠሩ ለውጦች ሌላኛው ሰዎች በእናንተ መሳብ ይጀምራሉ። እንደ ተለወጣችሁም ለእናንተ ይናገራሉ። አቋማችሁ ይቀየራል። አስተሳሰባችሁና አነጋገራችሁ ሁሉ ሳይቀር ይለወጣል። እናንተ በውሳኔያችሁ ላይ እየጸናችሁ በሄዳችሁ ልክ እንደገና እንደ ተወለዳችሁ ለመኖር መጓጓት ይጀምራላችሁ። ነገር ግን አንድ መርሳት የለባችሁ ነገር በየትኛውም አጋጣሚ በሆነ ስህተት ያንን የማትፈልጉትን ነገር ፈጽማችሁ ራሳችሁን ብታገኙ ራሳችሁን በፍጹም አትውቀሱ። ይልቅ እንዴት ያንን ስህተት እንደሰራችሁ በጥንቃቄ መርምሩና በድጋሜ ያንን ስህተት ላለመስራት ሞክሩ። ህይወታችሁን በድሮ ማንነታችሁ ሳይሆን በአዲሱ ማንነታችሁ መምራት ጀምሩ። አስታውሱ፣ ደካማ ማንነታችሁ እስኪሞት ዋጋ ሊያስከፍላችሁ ይችላል። ነገር ግን ቆራጥ ከሆናችሁ አሸናፊ ናችሁ። ክቡራን ቤተሰቦቼ ከዛሬ ቪዲዮ እንደተማራችሁበት ተስፋ አድርጋለሁ። የሚጨመር ሀሳብ ካለ በኮመንት ሳጥን ላስቀምጡልኝ። በተረፈ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።